እንዴት ናችሁ? ሰላም። እንኳን ወደ ዩቲብ ቻናላችን በደህና መጣችሁ። የመጽሐፍ ቅዱስ ቃል የሚል ፔጅ ነው ያለን። በዚህ አሪፍ ነገር በምታገኙ እርግጠኞች ነን። እኛም እንወዳችኋለን። እናንተም ሰብስክራይብ እያደረጋችሁ ተከታተሉን። እናመሰግናለን ለምታደርጉልን ለምታደረጉልን አድራጎት እና ኮሜንታችሁም። ያው ዩቲብ ቻናሉ ከተከፈተ ቆይቷል፣ ግን ለስራ ተጠቅመንበት አናቅም ነበር። አሁን ከዛሬው ቀን አንስቶ ለስራ እንጠቀምበታለን ብለን እናስባለን። በትክክልም በትክክልም ይህንን ስራ ከዚህ በኋላ የመጽሐፍ ቅዱስ ቃል ለማሳወቅ እኛ ቆርጠን ተነስተናል። እናንተም ሰብስክራይብ በማድረግ ለብዙ ሰዎች ሸር በማድረግ እንድታሳውቁ እንድታስተላልፉልን እናሳስባለን። እንጀምር መጽሐፍ ቅዱስ መጽሐፍ ቅዱሱ መጽሐፍ ቅዱስ የብሉይና ሐዲስ ኪዳን መጽሐፍ የኢትዮጵያ መጽሐፍ ቅዱስ ማህበር፣ መጀመሪያ በብርሃንና ሰላም ማተሚያ ቤት ታተመ ይላል መግቢያው ላይ መጀመሪያ። አሁን ወደ ትክክለኛችን ስንገባ ወደ ኦሪት ዘፍጥረት ምዕራፍ አንድ ነው የምንገባው። እንጀምራለን። አበረታቱን። እናመሰግናለን ተከታታዮቻችን። ኦሪት ዘፍጥረት ምዕራፍ አንድ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ነበረ፣ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር። የእግዚአብሔርም ብርሃን ይሁን እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃኑ መልካም እንደሆነ አየ። እግዚአብሔርም ብርሃንና ጨለማ ለየ። እግዚአብሔርም ብርሃኑን ቀን ብሎ ጠራው፣ ጨለማውንም ሌሊት አለው። ማታም ሆነ ጠዋትም ሆነ አንድ ቀን። እግዚአብሔርም በውኆች መካከል ጠፈር ይሁን በውሃና በውሃ መካከልም ይከፈል አለ። እግዚአብሔርም ጠፈርን አደረገ። ከጠፈር በታችና ከጠፈር በላይ ያሉትንም ውኖች ለየ። እንዲህም ሆነ። እግዚአብሔር ጠፈርን ሰማይ ብሎ ጠራው። ማታም ሆነ ጠዋትም ሆነ ሁለተኛ ቀን። እግዚአብሔርም ከሰማይ በታች ያለው ውሃ በአንድ ስፍራ ይሰብሰብ የብሱም ይገለጥ አለ። እንዲህም ሆነ። እግዚአብሔርም የብሱን ምድር ብሎ ጠራው። የውሃ መከማቻውንም ባህር አለው። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም ምድር ዘርን የሚሰጥ ሳርንና ቡቃያን በምድርም ላይ እንደወገኑ ዘሩ ያለበትን ፍሬን የሚያፈራ ዛፍን ታብቅል አለ። እንዲህም ሆነ። ምድርም ዘርን የሚሰጥ ሳርና ቡቃያን እንደወገኑ ዘሩም ያለበትን ፍሬን የሚያፈራ ዛፍን እንደወገኑ አበቀለች። እግዚአብሔርም ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ፣ ሶስተኛ ቀን። እግዚአብሔርም አለ፣ ቀንና ሌሊትን ይለዩ ዘንድ ብርሃናት በሰማይ ጠፈር ይሆኑ፣ ለምልክቶችም ለዘመኖች፣ ለዕለታት፣ ለዓመታትም ይሆኑ፣ በምድር ላይ ያበሩ ዘንድ በሰማይ ጠፈር ብርሃናት ይሆኑ። እንዲህም ሆነ። እግዚአብሔር ሁለት ታላላቆች ብርሃናትን አደረገ። ትልቅ ትልቁ ብርሃን በቀን እንዲሰለጥን ትንሹም ብርሃን በሌሊት እንዲሰለጥን ከዋክብትንም ዳግም ከዋክብትንም ደግሞ አደረገ እግዚአብሔርም በምድር ላይ ያበሩ ዘንድ በሰማይ ጠፈር አኖራቸው በቀንም በሌሊትም እንዲሰለጥኑ ብርሃንና ጨለማንም እንዲለዩ እግዚአብሔርም ያ መልካም እንደሆነ አየ ማታም ሆነ ጠዋትም ሆነ አራተኛ ቀን እግዚአብሔርም አለ ውሃ ህያው ነፍስ ያላቸውን ተንቀሳቃሾች ታስገኝ ወፎችንም ከምድር በላይ ከሰማይ ጠፈር በታች ይብረሩ እግዚአብሔርም ታላላቆች አንበሪዎችን ውሃይቱ እንደወገኑ ወገኑ ያስገኘቻቸውንም ተንቀሳቃሾችን ህያዋን ፍጥረታት ሁሉ እንደወገኑ የሚበሩትንም ወፎች ሁሉ ፈጠረ። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም እንዲህ ብሎ ባረካቸው፣ ብዙ ተባዙን፣ ብርሃንንም የባህርንም ውሃ ሙሉአት፣ ወፎችም በምድር ላይ ይብዙ። ማታም ሆነ ጥዋትም ሆነ አምስተኛ ቀን። እግዚአብሔርም አለ፦ ምድር ሕያዋን ፍጥረታትን እንደወገኑ እንስሳትንና ተንቀሳቃሾችን የምድር አራዊትንም እንደወገኑ ታውጣ። እንዲህም ሆነ። እግዚአብሔር የምድር አራዊትንም እንደወገኑ አደረገ፣ እንስሳውንም እንደወገኑ የመሬት ተንቀሳቃሾችንም እንደወገኑ አደረገ። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም አለ፦ ሰውን በመልካችን እንደምሳሌያችን እንፍጠር፣ የባህር አሳዎችንና የሰማይ ወፎችን እንስሳትንና እንስሳትና ምድርን ሁሉ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣ እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሉአት፣ ግዙአትም፣ የባህርን አሶችንና የሰማይን ወፎች በምድር ላይ የሚንቀሳቀሱትንም ሁሉ ግዙአቸው። እግዚአብሔርም አለ፣ እነሆ መብል የሆናቸው ዘንድ በምድር ፊት ሁሉ ላይ ዘሩ በምድር ፊት ሁሉ ላይ ዘሩ በእርሱ ያለውን ሐመልማል ሁሉ የዛፍን ፍሬ የሚያፈራውን እና ዘር ያለውን ዛፍ ሁሉ ሰጧቸው። ለምድርም አራዊት ሁሉ፣ ለሰማይም ወፎች ሁሉ፣ ሕያው ነፍስ ላላቸው ለምድር ተንቀሳቃሾችም ሁሉ የሚበቅለው ሐመልማል ሁሉ መብል ይሆንላቸው። እንዲሁም ሆነ። እግዚአብሔርም ያደረገውን ሁሉ አየ፣ እነሆም እጅግ መልካም ነበረ። ማታም ሆነ ጠዋትም ሆነ ስድስተኛ ቀን። ምዕራፍ ሁለት ሰማይና ምድርን ሰራዊቶቻችንም ሁሉ ተፈጸሙ። እግዚአብሔርም የሰራውን ስራ በሰባተኛው ቀን ፈጸመ። በሰባተኛውም ቀን ከሰራው ስራ ሁሉ አረፈ። እግዚአብሔርም ሰባተኛውን ቀን ባረከው፣ ቀደሰውም። እግዚአብሔር ሊያደርገው ከፈጠረው ሥራ ሁሉ በእርሱ አርፏልና። እግዚአብሔር አምላክም ሰማይና ምድርን ባደረገ ቀን በተፈጠሩ ጊዜ የሰማይና የምድር ልደት ይህ ነው። የሜዳ ቁጥቋጦ ሁሉ በምድር ላይ ገና አልነበረም፣ የሜዳውም ቡቃያ ሁሉ ገና አልበቀለም ነበር። እግዚአብሔር አምላክ ሰማይና ምድርን ባደረገ ቀን የተፈጠረው ጊዜ የሰማይና የምድር ልደት ይህ ነው። የሜዳ ቁጥቋጦ ሁሉ በምድር ላይ ገና አልነበረም፣ የሜዳውም ቡቃያ ሁሉ ገና አልበቀለም ነበር። እግዚአብሔር አምላክም በምድር ላይ አላዘነበም ነበር እና ምድርንም የሚሰራበት ሰው አልነበረም ነገር ግን ጉም ከምድር ተወጣ ነበር የምድርንም ፊት ሁሉ ታጠጣ ነበር እግዚአብሔር አምላክም ሰውን ከምድር አፈር አበጀው በአፍንጫውም የህይወት እስትንፋስ እስትንፋስ እፍ አለበት ሰውም ሕያው ነፍስ ያለው ሆነ እግዚአብሔር አምላክም በምስራቅ በኤደን ገነት ተከለ የፈጠረውን ሰው ከዚያ አኖረው። እግዚአብሔር አምላክም ለማየት ደስ የሚያሰኘውን ለመብላትም መልካም የሆነውን ዛፍ ሁሉ ከምድር አበቀለ። በገነትም መካከል የሕይወትን ዛፍ፣ መልካምና ክፉን የሚያስታውቀውንም ዛፍ አበቀለ። ወንዝም ገነትን ያጠጣ ዘንድ ከኤደን ይወጣ ነበር። ከዚያም ለአራት ክፍል ይከፈል ነበር። የአንደኛው ወንዝ ስም ኤፌሶን ነው። እርሱም ወርቅ የሚገኝበት የኤውላጥ ምድርን ይከባል። የዚያም ምድር ወርቅ ጥሩ ነው። ከዚያም ሉድና የከበረ ድንጋይ ይገኛል። የሁለተኛው ወንስም ጊዮን ነው፣ እርሱም የኢትዮጵያን ምድር ሁሉ ይከባል። ሶስተኛውም ወንስም ጤግሮስ ነው፣ እርሱም በአሶር ምስራቅ የሚሄድ ነው። አራተኛውም ወንዝ ኤፍራጥስ ነው። እግዚአብሔር አምላክም ሰውን ወስዶ ያበጃትን ያበጃትም ይጠብቃትም ዘንድ በኤደን ገነት አኖረው። እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ። ነገር ግን መልካምና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላህ ቀን ሞትን ትሞታለህና። እግዚአብሔር አምላክም አለ፣ ሰውን ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት። እግዚአብሔር አምላክም የምድር አራዊትን አራዊትን እና የሰማይ ወፎችን ሁሉ ከመሬት አደረገ። በምን ስም እንደሚጠራቸውም ያይ ዘንድ ወደ አዳም አመጣቸው። አዳምም ሕያው ነፍስ ላለው ሁሉ በስሙ እንደጠራው ስሙ ያው ሆነ። አዳምም ለእንስሳት ሁሉ ለሰማይ ወፎችም ሁሉ ለምድር አራዊትም ሁሉ ስም አወጣላቸው። ነገር ግን ለአዳም እንደ እርሱ ያለ ረዳት አልተገኘለትም ነበር። እግዚአብሔር አምላክም በአዳም ከባድ እንቅልፍን ጣለበት። አንቀላፋውም ከጎኑም አንዲት አጥንትን ወስዶ ስፍራውም በስጋ ዘጋው። እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣት። አዳምም አለ፦ ይህች አጥንት ከአጥንቴ ናት፣ ስጋም ከስጋዬ ናት። እርሷ ከወንድ ተገኝታለችና ሴት ትባል። ስለዚህ ሰው አባቱንና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። አዳምን አዳምና ሚስቱ ሁለቱም ራቁታቸውን ነበሩ፣ አይተፋፈሩም ነበር። እናመሰግናለን አድማጮቻችን። እስከ ምዕራፍ ሁለት ያለውን ከምዕራፍ አንድ እስከ ምዕራፍ ሁለት ያለውን በዛሬው ጨርሰናል። እናመሰግናለን። ውድ ተከታታዮቻችን ሰብስክራይብ በማድረግ ተከተሉን አበረታቱን። እናመሰግናለን። መልካም ቀን ይሆንላችሁ።